ዛሬ ቀን ቤተሰቦቻችን በጣም የሚጥም ዳቦ እንግዲህ እንዴት አድርጌ እንደሰራሁት ላሳያችሁ ነው። ቤተሰቦቼ በጣም በቀላሉ የሚሰራ ግን እጅግ በጣም የሚጥም ጣት የሚያስቆረጥም ዳቦ አሰራር ነው ማሳያችሁ ቤተሰቦቼ። ቪዲዮዬን እስከ መጨረሻ ድረስ በማየት እንግዲህ አብራቱኝ ሁኑ። እንደ ሁሌው ደግሞ ቤተሰቦቼ እንግዲህ የምታከብሩኝ የምትወዱኝ እህቶቼ ወንድሞቼ ይሄንን ወር እንግዲህ በጣም ዶላር የሚሰራበት ወር ነውና እስከ መጨረሻ ድረስ በማየት እኔ እህታችሁን ብታበረታቱኝ እላቸዋለሁ። ቤተሰቦቼ የኔን ቪዲዮ ባይመቻችሁ እንኳን ማለት ነው አስቀምጣችሁት ሌላ ስራችሁን እየሰራችሁ ብታስጨርሱልኝ እስከ መጨረሻ ድረስ ማየታችሁ የእናንተ ለእኔ ትልቅ ጥቅም ስላለው ከዛ ደግሞ ላይክ ማድረጋችሁን እንዳትረሱ። ለዚህ ቪዲዮ እንግዲህ ሁለት ሺ ላይክ ጠብቃለሁ ቤተሰቦቼ አደራ አደራ አደራዊ ያለው ለማንኛውም ማለት ነው ብዙ ጊዜ እንደዚህ ሳዛችው ከጊዜ ማለት እየቆየ ሁለት ሺህ ሞላት አይቀርም እና ግን ብዙ ጊዜ ሙሉ ይዝኛል ነው ሁለት ሺህ ሞልቶ ያውቅና ብዙ ጊዜ እንግዲህ ሁለት ሺህ እያልሽ ትጠይቂያቸዋለሽ ግን ሁለት ሺህ ሞልቶልሽ አያውቅም እያለ በጣም ነው ያናድደኝና፣ እናንተ ግን እንግዲህ እንዳታሳፍሪኝ ቤተሰቦቼ ለማንኛውም ዛሬ ቀን መንሰራው ዳቦ በስልስ ነው። መጀመሪያ ስልስ መስራት አለብኝ። ከዛ በኋላ ያለውን ፕሮሰስ ደግሞ አሳያቸዋለሁ ቤተሰቦቼ። እንግዲህ ስልስ ነው ስጎ እንግዲህ ስልስ ነው የምለው እና ሽንኩርት በቲማቲ ምናምን መጀመሪያ ስጎን እንሰራለን ቤተሰቦች እንደምታዩ፣ እንግዲህ ሽንኩርት ነው እያላጥኩ ነው መጀመሪያ ከገጠር እስካሁን ድረስ አልተመለስንም። ባይዘወይ ገጠር በጣም ተስማምቶናል፣ እንደምታዩት እናንተን በጣም ወዳችሁታል ብዬ ተስፋ አደርጋለሁ። ብዙ ጊዜ ኮሜንታችሁ ላይ ወይኔ ደስ ሲል፣ ወይኔ እኔም ገጠር መኖር ፈልጋለሁ፣ ምናምን መቼ ነው ሀገር የምገባ ምናምን እያላችሁ ኮሜንት እየሰጣችሁኝ ነው። በጣም ነው ደስ የሚለው የምር። እኛም በጣም ወደነዋል። ያው ትንሽ አሁን የብርድ ወቅት ስለሆነ ትንሽ እንደምታዩ ነጫጭባ አስመስሎናል እንጂ ሌላው ነገር በጣም ነው ደስ የሚለው። ይህችን ብቻት መክተፊያ ከዚህ በፊት የሆነች ቴ ኮሜንት ላይ ጠይቃኝ ነበርና፣ አዎ የእጅ ማሽን ነችና፣ ባይዘወይቺ ማሽን ሙላሬ የኮሌጅ ተማሪ እያለ ነበር ሲጠቀምባት የነበረውና እስካሁን ድረስ አለች። አይገርምም? አሁን ደሞኛ እየተጠቀምንባት ነው። እቃ እኔ እንጃ ይሄ ብቻ ነጉን የበረከተው ከነ ሙላሬ እዚህ ስንመጣ ይህችን እቃ አገኘኋት። አረሳኋትም ነበር ተማሪ እያለን ስንጠቀምባት ነበርና አሁንም አለች። በጣም አሪፍ ነች። በተለይ ደግሞ መብራት የሌለበት አካባቢ ስትሄዱ መፍጫ ከሌላቸው ብዙ ሽንኩርት ምናምን ምትጠቀሙ ከሆነ በዚች በጣም ቀለል ትላለች። አሁን እንኳን ያው አንድ ሺህ ምናምን የገቡ ይመስለኛል። ድሮ በርካሽ ጊዜ ነው ለርግድ የገዛት። ለማንኛውም ማስቤዛ ምናምን ለጊዜው አላለቀብንም። ሲያልቅብን ያው እናሳውቃችኋለን፣ ትልኩልናላችሁ። እሺ ቤተሰቦች ለማንኛውም ሽንኩርት ጣድኩ። ከዛ ቲማቲም እንደምታይን እኔ ባይዘወይ ትማችም ስከነ ቆዳው ነው የሚከትፋው። በጣም ነው ደስ የሚለኝ አልጥርም። ብዙ ጊዜ ቪታሚኑ ከቆዳው ነው ምናምን ስለሚባል እኔ ደግሞ እስኪ የሚመቸኝም በዛ ስለሆነ፣ ብዙ ሰው እንኳን እንደዚህ የማይወዳለን እኔ ደግሞ እንደዚህ ይወዳለን። በብዛት የለመድኩት ደግሞ አረብ ሀገር ላይ ነው። ባይዘወይ እንደዚህ ቶሎ ቶሎ ክትፍ ክትፍ። እኛ ጋር ነው ባይዘወይ የምግብ አሰራር ፕሮሰሱ በጣም ረጅም እናደርገው እንጂ አረብ ሀገር ላይ ሁሉ ነገር ፍጥን ፍጥን የፈጠነ የፈጠነ ነው የሚደረገው እና ላይክ እኔም እንደዛ ነገር ለምጃለሁ፣ ባይዘ ቤተሰቦች። ከዛ በፊት የነበረኝ ፍጥነት በጣም የወረደ ነበር። ምግብ ሲሰራ ብዙ ሰዓት ነበር የምጠቀመው እና እቃ ሁሉ ነገር ተጠንቅቄ በጣም በጣም በጣም ነበር። አሁንም አልጠነቀቅም ሳይሆን፣ ያው ግን ከድሮ አሁን ትንሽ እሻላለሁ። ቤተሰቦች እንደምታይን፣ እስማ እኔ በጣም ተቀይሬያለሁ። ባይዘ ሰውነቴ ብርድ አይችልም፣ እሱ ብቻ ነው ያስቸገረኝ እንጂ ሌላው ነገር እንቅልፍ በጊዜ ነው ምንተኛው፣ ምናምን እንጨት በቅርቡ ነው የምናገኘው፣ ከሰል አለ በቅርብ ነፍ ነው። በቃ እንዴት ልበላችሁ፣ ኑሮ ትንሽ ቀለል ይላል። አረ ትንሽ ብቻ አይደለም፣ በደንብ ቀለል ይላል። በጣም ነው ደስ የሚለው። የምር እንግዲህ እንደምታዩት በጥቁር ብረድስ ነው እየሰራለት። እንዴ እናንተ ቤት ሽቦ የለም እንዴ ምናምን እንዳትሉ አይ፣ በእንጨት ስለሚሰራለት ነው። እሺ ቤተሰቦች፣ ለማንኛውም በርበሬ በጣም አላበዛበትም እንዳያቃጥል ምክንያቱም ከዳቦ ውስጥ ስለሚገባው እንዳያቃጥል ማለት ነው። እና ከዛ በኋላ እንዴት እንደምሰራ በምን ምናምን ደግሞ እስከ መጨረሻ ድረስ ስትቆዩ የምታዩት ይሆናል። የእውነት ግን ማለት ነው ሞክሩትኝ፣ በጣም ነው የምትወዱት። በጣም በተለይ እንግዳ ሲመጣባችሁ፣ እንግዳ ከመምጣት በፊት በቃ እንግዳ ሲመጣ አንዳንድ ጊዜ የሆነ ሰው ከመምጣቱ በፊት የሚያሳውቃችሁ ሰው የለም። በፕሮግራም ይመጣ እንግዳ ማለት ነው። ለእንደዚህ አይነት እንግዳ በቃ ቀለል ያለ ግ በጣም የሚጥም እንደዚህ ከእንጀራ በተጨማሪ እንደዚህ አይነት ነገር ብታደርጉ ላለሆነ በጣም ስለወደድኩት ነው። በእንቁላልም መስራት ይቻላል፣ በስጋ መስራት ይቻላል። ልክ እንዴት ልበላችሁ ልክ እንደ ፒዛ ነገር ሆኖ ነገር ግን እስከ መጨረሻ ድረስ እንድታይ ስለፈለኩ ነው እንደዚህ በሌላ ነው የምሰራው። ለማንኛውም ሱጋችን አደርሳለች ጨርሰናል። መጀመሪያ ሱጎ መስራት አለብን። መጀመሪያ ደግሞ ከሱጎ በፊት ደግሞ አብቅቻለሁ፣ እንትን ሊጣችን ቦክቷል ምናምን። ከዛ ሱጋችን እንደዚህ ሰርተን እንጨርሳለን። ከዛ በኋላ ያለው ያው ነጭ ሽንኩርት ነው ባይዘው፣ መጨረሻ ላይ ነው ማደርገው። ልክ እንደምታይ ወዲያው ነው የማወርደው። ነጭ ሽንኩርት ጣሙ እንዲለቅ አልወድም፣ ደስ አይለኝ ማለት ሽታው ምናምን በጣም ነው የሚጥመኝና ቶሎ ነው ማወጣው ነ ሽንኩርት ጣል አርጌ ወደ አሁን በቃ እንደዚህ አወጣዋለሁ። ከዛ ቅመም ካለኝ ጨምራለሁ። ለጊዜው ግን ቅመሙ አልያዝ ነው ያሽተ ነው ነው የወጥ ቅመም ማለት ነው። እና ቤተሰቦች እዚህ ጋር የሆነ ስህተት ተሳሳት ኩላቸኋለሁ። እዚህ ጋር በዚሽ የምትበቃኝበት ነው የነበር ምድጃ እንደምታዩት በጣም ትንሽ ምድጃ ነት እና እዚህ ጋ ጥጃ ነበር እንግዲህ። በውሃ ሙቅ ነው ሚሰራው ሲሰራው ዳቦው እና በኋላ ላይ ግን እቀይረዋለሁ። ምክንያቱም አይሆንም አይበቃም ቤተሰቦች፣ ስለማይበቃ መቀየር ነበረብኝና ሲቀይረው ምናምን ደግሞ አሳያችኋለሁ። ለማንኛውም እንግዲህ ሴት ስትሆኑ መቼስ ጥበብ አይጠፋቸው። አረ ሶስት ኒኬል እንደዚህ አድርጌ አሻዋ ልታርጌ አድርጌ ቆጭቆጭ አረኳቸው ከላይ ዳቦውን ለማስቀመጥ እንዲመቸኝ ማለት ነውና ከዛ በኋላ እንግዲህ ዳቧችን እዚህ ጋር ትንሽ የትሪ ላይ በቃ የሚበቃችሁን ያህል ታደርጉና እኔ የሚበቃኝን ያህል ነው እያደረኩ ያለሁት። እንደምትይኝ ከስር ትንሽ ዘይት አደርግና ከዛ መጠፍጠፍ ነው እንግዲህ። ሊጣችን ልክ እንደዚህ ቦክቷል። ባይ ዘ ወይ ድሮ ድሮ በደንብ ቶሎ ነበር የሚወካልኝ ሊጥና አሁን ግን ትንሽ እየቆየ ነው። አላቅም ምንድን ነው ችግሩ። አላቅም ምንድን ነው፣ እስኪ ምታውቀው ኮሜንት ላይ እስኪ ጻፉልኝ ቤት ሰዎች። ምን ሆኖ ነው? ድሮ ልጅ ሁኜ ነው፣ አሁን እያደግኩ ነው ማለት ነው። ለማንኛውም እንጃ ብቻ። ቶ ላይ ቦካልኝም አሁን ላይ ወይስ ካሜራ እያሳነስኩ ነው? ምንድን ነው አላቅም። እርሾ ነው ካሜራ የምንለው እኛ፣ እርሾ ለእርሾ፣ ደረቁ እርሾ እኛ አካባቢ ካሜራ እንለዋለና። ለማንኛውም እንደዚህ አድርጌ ጣት ጥፊያት አለው ሌጣችን በጣም ነው የምታምረው? አይደል ልክ እንደ ፒዛ እንደሚደረገው እንደዚህ አድርጌ የሰራውትን ስጎ እዚህ ጋር አደርገው እና ከዛ ግን ከላይት ላይ ደግሞ እጨምራለሁ እንደገና ሊጥ ማለት ነው። እና ከዛ በኋላ ውሃ ከፈላ በኋላ የምናስገባው ይሆናል ቤተሰቦች እዚህ ጋር በደንብ አላበዛሁትም ስጎ፣ ምክንያቱም እኛ በጣም የሚያቃጥል ነገር ቤታችን ብዙም አይወደድም። እኔ ድሮ ወድ ነበር፣ ግን በሙላ ምክንያት አሁን ላይ ለመርኩት የሚያቃጥል ነገር ተውኩትና፣ አሁን የሚያቃጥል ነገር ስብላ በጣም ያቃጥለኛል። ቤተሰቦች ለማንኛውም ለልጆቻችሁ ተማሪ ከሆኑ ምናምን ደግሞ እንደዚህ አይነት ነገር ብትሞክሩላቸው በጣም ነው የሚወዱት። በተለይ ደሞ በእንቁላል አድርጋችሁ ብትሰሩት ለነሱ በጣም በጣም ይጥማል። በዚህ ሰዓት እንግዲህ ሰዓቱ ወደ 11 ሰዓት አካባቢ እየሆነ ነው መሽቶብኛል፣ ሌላ ስራ ስሰራ ስለነበር እቺ ዳቦ ቀላል እንዳትመስላችሁ ትንሽ እንዳትመስላችሁ ብዙ ቤተሰቦች ታስተናግዳለ ባይ እንደምትት እንግዲህ ጠፍ ፈንጫለሰናል እዛ ከላይቱ ላይ ቁጭ ላአረጋት ነው። እዛው አድርጌ መጠፍጠፍ ስለማይቻል ባይዘወይ መዳመጫ ቢኖራችሁ ዳምጣችሁ ማድረግ ትችላላችሁ። እኔ ደግሞ ያለሁበት ቦታ መዳመጫ የለም። በእርግጥ የሆነ በአረቄ ጠርሙስ ምናምን ማድረግ ይቻላል። ገጠር ሆን ላይ ሆናችሁም ማድረግ ትችላላችሁ። በዛ ሰዓት አጋጣሚ አልመጣልኝም ሆኖ ነው እንጂ እንደዚህ አድርገን ሽፍንፍን እንዳደረጋታለን። ባይዘው እኔ የዳቦ ባለሙያ ነኝ ማለት እችላለሁ። ቤተሰቦች በዳቦ መጋገር በጣም ነው ይሳካልኝ። በጣም በፈለኩት አይነት ነገር በሞክር ይሳካልኛል እና ውሃው መጀመሪያ መፍላት አለበት። እንደምታዩት ፈልተዋል ቤተሰቦቼ። እዚህ ጋር ነው እንግዲህ ትልቁ ስህተት የተሳሳትኩት። ምድጃ ላይ እንደዚህ የምትጠቀሙ ከሆነ ሰፋ ያለ ቦታ መሆን አለበት። ምክንያቱም እሳት በደንብ ማግኘት ይኖርበታል። ካልሆነ ይሄ ጭስ የሚጨሰው ማለት ዳቧችን እንዳያበላሽብን ነው። ቤተሰቦች እዚህ ጋር ደግሞ ጊጣሙ ዘይት እያረኩበት ነው፣ ምክንያቱም ወደ ላይ ኩፍ ሲል እንዳይዝብኝ ማለት ነው እና እንደገና ደግሞ የብረድቱ ጊጣም ለእኔ አልተመቸኝም። ቤተሰቦች በኋላ ላይ አሳያችኋለሁ፣ እቀይረዋለሁ። ያዘብኝ ታውቃላችሁ። ሌላ እቃ ስለሌለኝ ነው፣ አማራጭ አጥቼ ነው። ይሄ ስራ ደግሞ መስራት ፈለግኩና ዳቦ በጣም ስለምወደው እሱን መስራት ፈለግኩ። ለልጆች ገጠር ላይ ለሙላር እንደዚሁ እንግዲህ በስነስርዓት ምግብ በምግብ መንከባከብ ስለነበረብኝ እንግዲህ በዛ ባለሁበት ቦታ ደግሞ ይህንን አይነት ምግብ ነው መስራት የሚችለው ሌላ መቀየሪያ ከእንጀራ ሌላ ነገር ለማድረግ ማለት ነው። እና እንደምታዩት ምድጃው ቀይረናል ቤተሰቦቼ እዙች ጋር አድርገናል። መቼ አይገርም ከአንድ ሰአት አካባቢ አሁን አንድ ሰዓት ከአስር አካባቢ የሆነ ነው። እንደምታዩት ላይት ምናምን ተጠቅመናል። ላይት ደግሞ በፓወር ባንክ ፓወር ባንክ ታውቃላችሁ አይደል? ፓወር ባንክ አድርገን በሪንግ ላይት እንደምታዩት ይኸውላችሁ፣ እንዴት አድርገን እንደምንቀጽ ልናሳያችሁ ነው እና እንደዚህ ያደረግ ነው። እንደዚህ ነው ቤተሰቦች። ለማንኛውም? ለማንኛው ምን እየሰራችሁ ነው ምናምን እያሉ በጣም ግራ ይገቡ ነበር ቤተሰቦች። እና መጨረሻ ላይ ስናስቀምጣቸው ግን እንዴት እንደሚወዱት ልነግራችሁ አልችልም። እንዴ እንደዚህ ከሆነማ ሁሌም ኑልን ምናምን ይላሉና ቤተሰቦች። እንደምታዩት እንግዲህ ዳቦዎችን ደረሰ፣ እዚህ ትመስላለች። ላይቱ ላይ ትንሽ እሳት አድርጊ ነበር አይደለ? ከላይቱ ላይ መዝጊያው እንትን ውሃ ወርታች ይወርድ የለ በጣም እንት እንዳል እንዲደርቅልን ሳህኑ እንዲደርቅ ነው ከላይቱ ላይ እሳት ያደረግነውና እንደዛማ እንደዚህ አይነት የኔ አይነት መስራታችሁ ካልቀረ ከላይቱ ላይ እሳት ግን በትንሹ በስሱ ብታደርጉበት፣ አያችሁ ታበሳሰሉ እንዴት እንደሚያምር ማርያምን፣ በጣም ነው ደስ የሚለው መልኩ። እዩት እስኪ ቤት ሰዎች እንዴት ነው የሚያምረው? በእናታችሁ ብሉኝ ብሉኝ ይላል። እንዴት ደግሞ በጣም ነው የበሰለው። ብስል በቃ አለ አይደል? እዩት እንግዲህ ቤት ሰዎች፣ ይህንን ይመስላል። በጣም ነው እየወደዱትኝ ልጆቼ። ለወንድሞቼም ሰጥቻቸው ነበር። እነዚህ ትንሽ ትመስላችኋል፣ ግን በጣም እንትን ነው ወፍራም ነው በጣም እና እንዴት እንዴት እንደሚያምር ምን ያህል እንደበሰለ እንግዲህ መገመት ትችላላችሁ። ይኸው ይኸውላችሁ ይመስላል በጣም የሚጥም በቀላሉ እዚህ ጋር መሃል ላይ እኔ ስጎ ተጠቀምኩ እንጂ እናንተ በቃ እንደነገርኳችሁ በእንቁላል ማድረግ ትችላላችሁ። እንደገና ደግሞ እንቁላልም፣ ስጎም፣ ስጋም ሁሉም መደራረብ ትችላላችሁ፣ የፈለጋችሁትን መሀል ሊጥ እየተጠቀማችሁ ማለት ነው ግን በቃ በውሃ ሙቅ እንደዚህ መስራት ይቻላል፣ በቀላሉ ማለት ነው። እና በጣም የሚጥም ዳቦ መስራት ትችላላችሁ። አይ ያነኛው አሰራር አሳይን ምናምን ካላችሁ እየደራረባችሁ መስራት የምትፈልጉ ካላችሁ ኮሜንት ስራ ሳውቁኝ እሰራላችኋለሁ ቤተሰቦቼ። ዋንኛው እናንተን ለማሳየን እየበላው ላሳያችሁ ነበር እና በጣም እያሳቁኝ ነበር። ብዙማን በጣም የሚያቃጥለው መትኩሱ ነው እየበላ እና ግን እንዴት እንደሚጥም በስመ ስላሴ እውነት ሞክሩት። በተለይ ልጅ ላላችሁ ለልጆቻችሁ በጣም የሚጥም ምግብ ትምህርት ቤት የሚማሩ ከሆነ ምሳቃቸው ላይ ትንሽዬ ብትልኩላቸው ይወዱታል። በጣም ሞክሩት። ሺህ ቤተሰቦቼ ውጭ ሀገር ያላችሁ ደግሞ እንደዚህ በዓል ሲሆን በዓል ሲሆን መቸስ እኛ ሀገር ዳቦ እንጋግር የለ እዛው ናችሁ ደግሞ ዳቦ እንደዚህ መጋገር ትችላላችሁ። እንግዲህ ቪዲዮን ስለወዳችሁ እዚህ ድረስ ስላያችሁልኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ ቤተሰቦቼ። ክበሩልኝ፣ እግዚአብሔር ያክብርልኝ። ሁሌም ከኔ ጋ ሁኑ። ባይ፣ ቀጣይ በሌላ ቪዲዮ እንገናኝ ቤተሰቦች።